የእግዚአብሔርን ቃል አነባለሁ። ዮሐንስ ወንጌል ምዕራፍ አምስት ላይ ሄዳችሁ ፈጠን በሉልኝ። ያለን ደቂቃ አጭሩን ደቂቃ የእግዚአብሔርን ቃል አካፍላችሁና እንጸልያለን። በኢየሩሳሌም በጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጥመቂያ ነበረች፤ አምስት መመለሻ ነበራት። በነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና፣ እውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደ ነበረ አውቆ ልትድን ትወዳለህ? አለው። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያው ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላ ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነስና አልጋን ተሸክመ ሂዳለ። ወዲያውም ሰውየው ዳና፣ አልጋውንም ተሸክሞ ኢየሱስ ያድና። ሃሌሉያ አሜን። ይኸውላችሁ ይሄ ሰው እውነት ነው። ሴሊሆም ላይ መላክ መጥቶ ሲያናውጥ ብዙዎች ተፈውሰው ከሱ በፊት ሄደዋል። ሰውየው በጣም የሚገርመው ነገር ሰነፍ አይደለም፣ ተኝቶ አይደለም ጌታን የሚጠብቀው፣ ይሞክራል። ኢየሱስ ያድናል። እኔ ዛሬ መልእክት ያለኝ የወላችሁ እግዚአብሔር በተናገራችሁ አቅጣጫ ላይ እየሞከራችሁ እየሄዳችሁ ምንድን ነው የእኔ ነገር ከሰው የተለየው፣ ምንድን ነው ለምንድ ነው ለምትሉ ሰዎች ተቀደማችሁ አይደለም ተቀጥሮባችሁ ነው። ተቀድሜ አይደለም በሉስ ተቀጥሮብኝ ብኝ ነው። በል ባዜል ልንገር፣ ከተቀጠረብህ ምንም አታመጣም። ኢየሱስ ያድና። ከጎናችሁ ያለውን ሰው ንገሩት። እኔ እኮ ተቀድሜ አይደለም በሉ። ተቀጥሮብኝ እኮ ነው፣ መለኮት ፕሮግራም ይዞብኝ ነው በሉ ስለማትችል አይደለም። ስላልታልቻልክ አይደለም። እውቀት ስለሌለ አይደለም። ቅባት አንተ ውስጥ ስለማይንቀሳቀስ አይደለም። መለከት ፕሮግራም ይዞብን ለምን ዶን ታውቃለህ? አንተ ውስጥ ያለውን ፕሮግራም መላክ አያንቀሳቅሰውም፣ ራሱ ኢየሱስ ነው። አሜን። ባይዘይ እንደዚህ ልንገር ይህን አሁን እዚህ ቤት የሚበራው አምፖሎች አምፖሎችን የሚያንቀሳቅስ ቆጣሪና የወፍጮ ቆጣሪ ይለያል። ይሰማል ወይ? እሺ፣ እናንተ ይሰማል ወይ? እዚህ ቤት በሚያንቀሳቅስ ፓወር ወፍጮ አንቀሳቅሳለሁ ወይም ማሽነሪ አንቀሳቅሳለሁ ብለህ ብትል አይሰራም ለምን ማሽኑና ፓወሩ አይገናኝም አንተ አሁን እያልክ ያለኸው በዚህኛው ለምን የእኔ አልተቀ አልተንቀሳቀሰውም ለአንተ የተቀጠረ የመለኮ ፕሮግራም አለ አሁን እኔ ምነግርህ አሁን ከዚህ ቀን ጀምሮ የሚለኮ ሰው ለአንተ የተባለው ሰውዬው ይኸውላችሁ ብዙዎች መጥተው በስሊሆም ይጠመቃሉ። መልአኩ ባናወጠ ጊዜ ቀድሞ የገባ ይላል። ካለበት ደዌ ሁሉ ይነጻል። ትላንት ከሱ ጋር ተደርድረው እኮ የሚጠብቁ በጠቅላላ ሰው ያላቸው ሁኔታ ያላቸው ገንዘብ ያላቸው አጋጣሚ ድሎ የተፈጠረላቸው ዘለው ገብተው ሲፈወሱ እሱ ሲሞክር ይሄዳል እኮ እንደምንም ሲደርስ አይ፣ ፈውስ አልቋል ዛሬ ልንገራችሁ፣ እዛም ሄዳችሁ እዛም ሄዳችሁ እዛም ሄዳችሁ ስንደርሱ በቃ ነገር ምን ያው ዛሬ እግዚአብሔር የቀጠረላችሁ ፕሮግራም በኢየሱስ ይገለጣል። አሜን። ኢየሱስ ያድናል። ለመሰለ በአስራ ሦስት መሄጃ በአስራ አራት መምጫ ላይ እያወራሁ ነው። አሁን የሆነ እየሞከርክ የምታጣው ነገር ሳይሆን ቀጥታ መለኮት የቀጠረው ፕሮግራም አንተን ያገኛል። ሰውየው የተለመደውን የፈውስ ሲስተም ነው ሲሞክር፣ ያልሆነለት። ኢየሱስ ግን ወደሱ የመጣው ባልተለመደ መልኩ ነው። ምንም 2014 ላይ በራስ መንገድ እግዚአብሔርን አጠብቅ። በራሱ መንገድ ይመጣ፣ በራሱ መንገድ በሉ እስኪ ሩአ ቡራ ሳፑራ ሺፓ ሃታ ጋሞሳ። የጌታ መንፈስ ይናገረኛል። ብዙ ሰዎች እንደጠበቃችሁ ሳይሆን እንዳልጠበቃችሁት ይመጣ ይህ ሰውዬ በጣም የመረረው በጣም የተበሳጨ በጣም እጅጃ ያለው ሰው፣ ለምን እየሞከረ ያልተሳካለት? ባይዛኤል ገር ተኝተ ለመሳካትና እየሞከርክ አለመሳካት ይለያያል። ተስፋ ለመቁረጥ ራሱ ምቹ እየሞከር አንደ ስራ ፍለጋ ማስታወቂያ እየፈለክ ውለህና ተኝተ ውለህ ስራ የለም ብለህ አይመጣም። አይመጣም ጌታን አይመጣም። ሰውየው ፈውሱ ወደ አለበት ያ መልአክ ወደሚያናውጠው ወደዛ ነገር ሰውየው ይፈጥናል። ግን አይ ያንተ ጉዳይ እዚህ የለም ይባል። ያንተ ጉዳይ እዚህ ቸርች የለም። ወይኔ፣ እኔ ልንገራችሁ፣ 2010፣ 2011፣ 2012፣ 2013 ራሱ ያለፋችሁ ሰዎች የምስራች አለ። እግዚአብሔር ተናግሮ እየጠበቃችሁት የሆነ አመት ያለፈባችሁ ሰዎች የምሥራች አለ። እውነት ነው። ካጠገብህ 2010 ላይ እከሌ ተሳክቶለታል፣ 2011 እከሌት እንዲወላች፣ 2012 አዎ የሆነ እንደዚህ ሆኖ፣ 2013 ም እንዲሆን አንተ እዛው ነው ያለው ያንተ ጉዳይ። እነሱ ቀድመዋል በአንተ ሂሳብ ማለት ነው። መለኮት ግን እንዲህ ይላል፤ በእነሱ ሂሳብ ሳይሆን በመለኮት ሂሳብ ነገር ይሰራል። መቶ እንደዚያ አንተ ሰው ልትድን ትወዳለህ ብሎ ሲለው ሲጀመር ያበሳጫል። እኔም ብሆን እበሳጫለሁ። ሰውየው ገቡ። ለምን ለመዳን እኮ ሰውየው ስንት ጊዜ ሲለፋ ነበር ሲተጋ ነበር። ቁጭ ብሎ ፎስም ይጠብቃል። እየታገለ እየሄደ በቃ የሚቆምበት ሰውዬ እኮ ነው እና መጥቶ እንዲህ ሲለው፣ ተወኝ። እኔ ያልተሳካልኝ ሰው ነኝ፣ የተቀደምኩ ሰው ነኝ። የሰውየው የመጀመሪያ ጥያቄ ምንሆን ታቃላችሁ? ተቀድሜያለሁ፣ ተቀድሜያለሁ ብሎ ራሱን አሳምኗል። የተቀደምኩበትም ምክንያት አንደኛ ሰው የለኝ ያሬ ግዴለህም፣ ምንም አይኖርህ፣ ከጎን ያለ ምንም አይኖርህ። በሉ እስኪ ባይዚህ እግዚአብሔር ሊሰራ ሲፈልግ ከአንተ የሚፈልገው እምነትህንና መሰጠትህን ነው። ከጎናቸዋለሁ፣ ንገሩት፣ አብረን ንስበክ። ካንተ እግዚአብሔር የሚፈልገው በሉ እስኪ እምነትህንና መሰጠትህን ነው። በሉ እውቀት ስላለ የተሳካልህ አይምሰልህ። መስበክ ስለምችል የተሳካልህ አይምሰልህ። ማድረግ ስለምችል ያደረግህ አይምሰልህ። ሁሉ ነገር የተቻለው በሱ አቅም ነው አንዳንድ ሰዎች ቅር ይላቸዋል እኔ ተምሬ ለፍቼ የሚሉ ሰዎች ስላሉ አዎ ለፍተህ የለፋኸው ልፋት ፍሬ ማፍራት የቻለው እግዚአብሔር ከአንተ ጋር ስላለ እና ሰውየው ለመቀደሙ ምክንያት አለው አሁን እዚህ ውስጥ ባስነሳችሁ ብዙ ሰዎች እንዴት ነው እግዚአብሔር ተናግሮ ነበር ምንድን ነው ያንተ ነገር ለምን እንደሆነ ሲባል አንደኛ ሁለተኛ እስከ አስር ትሄዳላችሁ የእሱማ አንድ ነው ሰው የለኝም ነው ምክንያት እግዚአብሔር እኮ ለእኔ እንዲህ ያላረገው እንዲህ ስለሆንኩ ነው። አንዳንዱ እንዲህ ለእኔ እግዚአብሔር እኮ ድሮም አስሮኝ እንጂ እስኪ ፈተይድ ማረገውን እኮ አቅ ነበር። ምንም አታውቅም። ለቡ ነው የምትገኝው። ቀጥሮ ይዞህ ነው። ኢየሱስ ያድናል። ቀጥሮ ይዞህ ነው። ኢየሱስ ያድናል። ሰውየው ጋር ስትመጡ ምንድነው የአንተ ጉዳይ ሲባል እኔ እኮ ሰው ስለሌለኝ። ብዙ ሰው የስራውን በር የሚያመካኘው ምን ላይ መሰላችሁ? አሁን በኢትዮጵያ ውስጥ እውነት ነው የሆነ ማለት እግዚአብሔር የማይከብረው ነገር መስሪያ ቤቶች ውስጥ ሊኖር ይችላል። ባዜ ልንገርህ፣ በመለኮት ሲስተም ውስጥ የምትኖር ከሆነ የምድሩ ሲስተም አንተን አይዝህ። ለምን መሰለ? ካንተ ቀድሞ የምትገባበት ቢሮ የሚገባው እግዚአብሔር ስለሆነ ብዙ ሰው ስራ ለማግኘት እንኳን እንዲ ይላል። እዛ እኮ ጉቦ ካልተሰጠ አይቻልም። አዎ የሚሰጠው ይስጥ። አንተ ግን ጉቦ በመስጠት ሲስተም ሳይሆን እግዚአብሔርን ይዘህ ትሄዳለህ። እዚህ እኳ አይጠፋም። እኔ እኮ የሚሰጠው ስለሌለ ነው የኔ ነገር፣ እነ ከላይ ሰጥተው ሄዱ። አልፈለገማ። ጉቦ ሰጥተህ እግዚአብሔር አደረገልኝ ብለህ ትመሰክራለህ። በጌታ በኢየሱስም አይመሰከርም። ከመሰከርክም ምስክርነትን አስተካክል። ይህና ልብር ሰጥቼ ገባው በል እግዚአብሔርን አለቦታው አናስገባ። ከተስማማ አሜን በል። እውነት ነው። አንዳንድ ምስክርነቶቻችን ራሱ መጣራትና መፈተሽ መጽዳት አለባቸው። ገብቶቹን ከፍሎ ከሆኑ ከፍሎ ሰጥቶ ጌታ ምን ይሳ ነው እባክህ። እንደዛ ያለ ሽበደ የለም። ኢየሱስ ያድነ። እንደዛ ያለ ሽበደ እንደዛ ያለ ምስክርነት የትም አትመስክሩ። እዚህ ቸርች ያልሆናችሁም ሰዎች አትመስክሩ። ለእግዚአብሔር ክብር አይሆን ከመሰከራችሁ ምን ይበሉ? ሰጥቼ እግዚአብሔር በማይወደው መንገድ ሄጄ ስራ አግኝቻለሁ፣ ይቅርታ ጸልዩልኝ ብለህ ምረት ነው መጠየቅ ያለብኝ እንጂ ጌታ ይባርካል ነው ማለት። ማይክ አትስበር፣ ስነ ስርዓት። ኢየሱስ ያድና። እና ሰውየው ምክንያት አለው። ምክንያቱ ሲባል ሰው የለኝም ዛሬ የለኝም ብለህ የምትለው ነገር ምንድን ነው ምንድን ነው? በህይወት ሰክሰስ እንዳትሆን በቃ የሆነ ሰክሲድ እንዳታደርግ ህይወት ላይ ይሄ የለኝም ይሄ ቢኖረኝ ብለህ የምትለው ነገር እሱ ማቆያ ነው። ወንድም ማቆያ ምሳ አይሆንም። ኢየሱስ ያድና። በቅሎ ልጓም ባይኖር እኮ ሰጋር አትሆንም ነው የሚባለው። በቅሎን ሰጋር ያደረጋት ወይም ፈረስን ጥሩ ፈረስ ያደረገው ልጓም የብዙዎቻችን ልጓም ዛሬ ይፈታል። እና ሰውየውን መለኮት ፕሮግራም ይዞበት ስለነበረ አጠገቡ ያሉ ሲሄዱ ሲፈወሱ ቡርጭቅ ብለው ውሉ ያበላው ሲሉ እሱ ግን ይሄዳል። እንደምንም ሲሄድ አለቀ ይባላል ሰው ሁሉ እንዲል የአንተ ነገር እኮ በጣም ያሳዝነው ዘንድሮ፣ ዘንድሮ እንዲልም በቃ እየተመታ ስለሆነ ማለት ነው። ኢየሱስ ያድና መለከት ወደቀጠረላችሁ ዛሬ በኢየሱስ መግባት ይሆንላችሁ። እንዲህ አጽናኝ የበዛላችሁ ወይኔ አንቺ ነገር እኮ እንደው በቃ ውይ፣ ጌታ ይችላል፣ አይዞሽ፣ ችግር የለውም ምናም ብሎ ዞር ብሎ ግን፣ ዲና እሷ ነገር እኮ አይሆንም። የሆነ ከእናት ከአባት የሆነ ከአክስት ከአጎት የመጣማ ነገር አለ። የእሷ ነገር የሆነ ያዘበትማ የሆነ ነገር አለ። ምን የሚል መንፈስ በኢየሱስም ይገልበት። ብዙዎች እንዲንበት ሲፈወስ ይ ሲፈወስ ይሄ ሰውዬ ግን ምን ሆኖ ነው የሚል ጥያቄ አለባቸው። ለካ ሰውየውም ያልገባው መለኮት እሱ ላይ ቀጠሮ ቀጥሮበታል። ዛ ዋናው መጣና እንደዚያ አለ አንተ ሰው ልትድን ትወዳለ? ሲል አራ እኮ ሰው ስለሌለኝ የተቀደምኩ ሰው ነው። ዛሬ ደስ ይበላችሁ፣ የተቀደማችሁ ሰዎች በዚህ በዚ በዚ በዚህ እኔ ተቀደም ያለው እግዚአብሔር እኮ ሄደ ከሌትም ሄደ ከሌትም ሄደ ያላችሁ ሰዎች ዛሬ የምሰራች በናዝሬቱ ጌታ በኢየሱስም የመለኮት ፕሮግራም አሁን ይገለጣል። ሰውየው ስለቀደሙት ሰዎች ነው የሚቆጥረው፣ ስለተቀደመበት መቀደም ነው። ታዲያ ይልንገር በኢየሱስ ክርስቶስም የሆነ በፋይናንስ ነው በቅባት ነው። በየትኛው አቅጣጫ አጠገቤ እኮ ነበረ ከ ነበረች ከ ግን ተቀድሜያለሁ እኔ የጨረሻ ውራ ነው ያለሁት የምትሉ ሰዎች በኢየሱስም የመለኮት ፕሮግራም አሁን ይዟችሁ ይወጣል። አሁን ልጸልኝ ነው ኢየሱስ ያድና እና እንደዚህ አለው። በቃ ተቀድማለሁ ይሄ ሰውዬ እስኪ እነማን ቀደምሁ የሚባል ፋይል አለ ማደር አለ እንዴት ተቀደም ሲባል ማደር ስለዚህ የዚህ ሰው ማደር ማገዳበጥ ራሱ የሆነ ሰላስ ስምንት ዓመት ይቀጥላል የኖረውን አመት ማለት ከ38 ዓመቱ ጀምሮ ስለሆነ ፋይል ያዘጋጀው ኢየሱስ ፋይል ወደ ማገላበጥ አልሄደም። ወደ እሱ ምክንያት አልሄድም። እንደዚህ አለ አልጋን ተሸከመና። በቃ ጭድ ቃል ነው ኢየሱስ ያድናል። በዛ ዘመን ለራሱ ሰርቷል፣ ዛሬ በኔ ይሰራል። ላንተ ችግር ምንም ፋይል ማገላበጥ አያስፈልግም። በኢየሱስም አልጋን ተሸከመና አሜን። ልንገራችሁ በኢየሱስም ከዚህ ቤት ዛሬ ማለት በጌታ በኢየሱስም አንዳንዶች ጤናችሁን ተሸክማችሁ አንዳንዶች የሥራ በራችሁን ተሸክማችሁ አንዳንዶች የአገልግሎት መንገዳችሁን ተሸክማችሁ ሩሳ ፓራሻ ካቶፓ በናዝሬቱ ጌታ በኢየሱስም ትመለሳላችሁ። ላ ላይከፈት ተዘግቷል፣ ግድ የለም ዛሬ ይከፈታል። እና አልጋን ተሸክመ ሂድ ሲለው ሰውየው እረ እንዴት እንዴት ሆኖ አላለም እ ብድግ አለና ተሸክሞት በጣም እኔ የገረመኝ ጠባቂዎች አሉ ሰንበት አክባሪዎች ብያቸው አንድ ቀን ሙዝና ብርቱካን አቀብለው ማያውቁ በፈውሱ ቀን ግን ለምን የሚሉ ተቀናቃኝ፣ ተቀናቃኝ የሚያስነሳ ነገር ነው እንጂ መሆን ያለ በዘንድሮ የሆነ ጎረቤት ሚያንጫጫ በኢትዮጵያ አተረጓጎም ምቀኛ የሚያበዛበት ጉዳይ። አንዳንዱ ይፈራል ምቀኛ ሲባል ኢየሱስ ያድናል። እንዴት ሆኖ ተሳካ? እንዲሁም ከዚህ ቀን ጀምሮ ስለ ብርሃን መወራት ያለበት እንዴት ተሳካለት? እስኪ ስምን አስገባና ስለ እኔ መወራት ያለበት እንዴት ተሳካለት? በኢየሱስም ይሆንላችሁ። ከሰረ፣ ሞተ፣ ተበላሸ፣ የሱ ነገር በቃ ምናምን ሆነ። ውይ ሲያሳዝን ነው የሚያስጠላው። እንዴት ተሳካለትማ ገራሚ ነው። ብሩ ዘፋራሽ እስከ ዛሬ በመጣሁበት መንገድ በጣም እግዚአብሔር ከሰጠኝ ነገር ደስ የሚለኝ እንኳን ስኬት አለም፣ ሰው ራሱ ስለኔ ሰብሰብ ብሎ ውድቀቴን ሲያወራ ደስ ይለኛ። ለምን እኔን ራሱ እግዚአብሔር አክብሮኝ በእነሱ መካከል የወሬ አጀንዳ አርጉ እያንዳንዱ ስራ ፈቶ ስለኔ ያወራ ኡታካ ማሳካ

ወደቀን ያወራ፣ ከበረን ያወራ፣ ዮሴፍን እንደዚህ አሉ። ሞተ ያሉት በህይወት አለ አሉ። እስኪ ከጎናቸው ሰው ገፋ አርጉትና እንዲ በሉት ሞተ ያሉት በህይወት አለ ይላሉ። ኢየሱስ ያድናል። ሞተ የተባለ እኮ ነው። አንተ የፍየል ምናምን አርገው በቃ የተጠበቡበት አባትየውን ያታለሉበት ዮሴፍ ሞቷል ብለው የመሰከሩት የምስክርነት ደብዳቤ የሰሩለት ዮሴፍ መጡና ዮሴፍ እንደዚህ አለ ዮሴፍ በሕይወት አለ እኛ ሁል ጊዜ የምንፈልገው እንደዚህ ነው ዮሴፍ በሕይወት አለ ኖ ዮሴፍ ሞታልን መውደድ አለበት ለምኑ ታውቃለህ ቀጣዩን ዮሴፍ ሞቷል ያለው ዮሴፍ በሕይወት አለ ይላል እና ስለዚህ ሰው ተሰብስበው እንደዚህ ያው ይሄ ሰውዬ ለምንድን ነው እንደዚህ አሉ አሉ ፈሪሳይን አሉ ሰዶቃይን አሉ የሕግ ሰዎች አሉና በሰንበት መፈወስ አይቻል ባዜ ነገር፣ እግዚአብሔር አንተን ሊረዳ ሲፈልግ ሰይጣን ምክንያት አያጣም ሊከስ ዛሬ በኢየሱስም ይጠለዛል። አዘጋጅቷቸው እንደዚህ አለ፣ ለምን በሰንበት ቀን ሰንበት ለእግዚአብሔር የተቀደሰ ነው፣ መንካት የለብን። እንዴት አልጋ ተሸክሞት ይሄዳል? ወንድም፣ ከመናኸሪያ የወጣ ወዛደር አይደለም፣ የተፈወሰ ሰው ነው ብሩሰፐረሻ ካት ኤውል የዕለት እንጀራ ሥራ ክብሮ የሚሠራ ተሸክሞ ሚሄድ አይደለም። አልጋውን የያዘው እግዚአብሔር ታምር ያደረገለት ነው። እኔ በኢየሱስ የሚሆን አገር የሚያነጋግር ነገር የሚሆንላቸው ሰዎች ል ሰላሳ ስምንት ዓመት ሰሌሆም ዳር ላይ ቁጭ ብሎ ያ ሰውዬ ፈሪሳያንን ካንጫጫ የእግዚአብሔር ክብር በሱ ከተገለጠ እን የዘጠኙ ማለት ማነው ኃጢአት ስራ ማነው ሲሉ የእግዚአብሔር ስራ በእሱ በቃ አልኩህ። 214 የአንተ ጉዳይ እንደዚህ የቆየው ዘገየ፣ ተቀደምኩ ያልከው የእግዚአብሔር ስራ ይገለጽ እንደሆነ አይገርምህም። ሰውየው ሰሊሆም ጋ ነው፣ ግን አነጋጋሪነቱ እስከ ህግ ሰዎች ገባ እስከ አንተ ቤት የተቀጠረው የመለኮት ቅጥር። ያ ቀጠሮ ሲፈጸም እንደዚህ ይሆናል። በኢየሱስም ካንተ ቤት አልፎ አገር የሚያነጋገር ተቀድመህ አይደለም ተቀጥሮብህ ነው በሉት።